ሰላም ጤና ይስጥልኝ። ውዴን ቻናል ተከታታዩ ሰላማችሁ ይብዛልኝ በያላችሁበት። ሀይሚዬ ሸበላሽን ይዘሽ ነይና ብራችሁ ጨፍሩ ስል ውዶችን። ለካ ታይቶ ይኖረዋል። ብሩኬ ብቻውን ቀብረረ ሲ ሲቀውጠው እንደሚመጣ ማለት ነው እና ብቻውን ሲቀውጥላት መጣ። ለሀይሚዬ ለዛውም በታሜ ሙዚቃ ትላላችሁ አልጠረጥርም አትሄጅም ከኔ ሌላ በሚለው ነው። ለዛውም የተቀወጠላት ምንም ጥርጣሪ አይግባ። ብሩኬ ምንም በሀይ ምዬ ምንም እንዳትጠራጠር ከአንተ ሌላ አትሄድም አታስቦም አታስበውም በጨራሽ እ በሀይ ምዬማ ጥርጥር እንዳይገባ ትላላችሁ። ዝም ብለፈታ ነው ብቻ ዝም ብለፈታ ነው። ቀማማንኛ ጥግ ድረስ እናቃታለን። ሀይሚዬ የምንኮራባት የምንኮራባት ኩርት ብለን ምናምን ስለ ሀይሚዬ ስንመሰክር እንደዚ ደረታችንን ነፍተን ነው። እና ብሩኬ ለማንኛውም ያው ሙዚቃው እንደዛ አለ እንጂ ብሩኬ እንደዛ አላለም። ግን ያው ሙዚቃው አንዳንድ ጊዜ የሆነ ሙዚቃ ትርጉም አለው። ዝም ብላችሁ አደለም ሙዚቃ ሲዘፈን መልእክት አለው፣ በውስጡ መልእክት አለው። እና ያንን መልእክቱን ነው እዚጋ እኔ ማብራሪያ የሰጡበት እንጂ ሌላ ነገር አይደለም። እና ያው ሀይሚዬ ነበረች አልጠረጥርም፣ አትሄድም ወደ ሌላ ልትል ማለት ያለባት ትናንትና ሙዜ ነበርካ ካ ከሌላ ሴት ጋር ትላላችሁ። ያው ሀይሚዬ ግን ሙሉ ኮንፊደንስ ስላላ በአንተ የትም እንደማትሄድ ምናምን ስለምትተማመንብህ ምንም አላለችም። እንደውም ውበቱን ድፍትፍትፍት አድርጎባት ዝንጥ ብላ ፎቶውን ቪዲዮን ምናምን አንበሽ ብሻናለች። ሰሞኑንማ ልዕልትህ እኔ ሳልነግርህ ብሩኬ፣ ልዕልትህ ለአንተ አልታየ ከሆነ እኔ ልንገርህ ውበቱን ድፍት አደርጎባታል። እንዴት እንደምታምር ሀይሚዬ ግን ነግረውሻል? እንዴት እንደምታምሪ እኔ ልንገርሽ፣ በጣም ነው የምታምሪ የኔ ቆንጆ፣ በጣም በጣም የሰሞኑ ውበት ይለያል እልሃለሁ ብሩኬ ይለያል። እና ውዶቼ ለማንኛውም እንግዲህ ያው ፈታ በሉልን፣ ያው ፈታ በሉ እንደዚህ ፈታ ስትሉ ምናምን ነገር ምናምን የሆነ ደስ ይላል እውነት እንደዚህ ፕራንክ